አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ዛሬ ወቅታዊ በሆኑ በሁለት አጀንዳዎች በሁለት ርዕሶች መጥቻላችኋለሁ። ይህ ቪዲዮ በፍጹም እንዳታሳልፉት እስከ መጨረሻው ተከታተሉ። በእርግጥ በዩትዩብ በኩል በእንደዚህ አይነት ቪዲዮ ከመጣሁ ቆይቻለሁ። ያው በተለያዩ አሽጋል ምክንያት ነው የጠፋሁት። እንግዲህ ይቅርታ አድርጉልኝ። ኢንሻላህ በተቻለኛ አቅም ከዚህ በኋላ ላለመጥፋት እሞክራለሁ። ወደ መጣሁበት ርዕስ ሊሂድ ልሄድ አንደኛ ሁላችሁም የምታወቁት የምታቁት እንግዲህ ሰሞኑን እጅግ እጅ መነጋገሪያ የሆነ በተለያዩ ሶሻል ሚዲያዎች ፕላትፎርሞች ላይ ወቅታው። ሰሞናዊ የመጅሊስ የምርጫ ሂደት አለ። እርሱም በተመለከተ ከተለያዩ ሶሻል ሚዲያዎች ከተለያዩ ሰዎች እንግዲህ የተለያዩ አጂብ አጂብ የሚያስብሉ ነገራቶችን እያየንበት እያስተዋልንበት ነው ያለ ነው። እዚህ ጋር አንድ ነገር መናገር ፈለግኩኝ። መጅሊስን በተመለከተ ማለት ነው። ይህ መጅሊስ ማለት የሙስሊሞች መመለሻ መርጃ የሆነ ተቋም ነው። ይህንንም ያቋቋሙት የማይረሳ ታሪክ ነው። እነ ሐጂ መሐመድ ታኒ ሀቢብ፣ ሌሎችም በወቅቱ የነበሩ አጅዳዎች ታላላቅ መሸይኮች ናቸው። እነኚህ መሸየኮች ያቋቋሙበት አላማ ለረጅም አመታቶች ቀጥሎ በተለያዩ ታላላቅ መሸይኮች ሲመራ መኖሩ ይታወቃለ። ለህዝበ ሙስሊሙ ይሄ ነው የማይባል አስተዋጽኦዎችን ያበረከተ በጣም ትልቅ የሆነ ተቋም ነው። ነገር ግን የዛሬ 6 ዓመት እጅግ የሚያሳዝን ለታሪክ የሚያሳፍር አንድ ጥቁር የሆነ አሻራ ተቀመጠ። እሱም የሚያዝ የ23 ውንብድና ነው። ሁላችንም እንግዲህ እናስታውሳለን። የዛሬ 6 ዓመት ይህ መጅሊስ ከተቋቋመበት አላማ ይህ ተቋም አፈንግጦና ባልሆኑ ሰዎች የመመራት ጊዜ የተጀመረበት አጋጣሚ ነበረ። እጅግ የሚያሳዝን ታሪክ ነው በነገራችን ላይ እያስመዘገብ ነው እና እናም የሚያዝ የ23 ውንብድና ላለፉት ስድስት አመታቶች አምስት አመታቶች ሀገራችን ላይ ከዚህ በፊት በታሪክ ተከስተው የማያውቁ ለእስልምና እጅግ ትልቅ የሆነ ውድቀት የተከሄደበትና የተከሰተበት ጊዜ ነበረ። ለምሳሌ አክል እንኳን እናንሳ ከተባለ ያሁሉ መስጅድ የፈረሰበት መድረሳዎች እየተዘጉ ሱቅ የሆኑበት መስጅዶች እየተዘጉ መጋዘን የሆኑበት በተለያዩ ሀገራቶች ብዙ ወንድሞቻችን ተገድለዋል፣ ታስረዋል፣ ተደብድበዋል። የተለያዩ የመስጂድ ኢማሞች ተባረዋል። በሰሞኑ አንድ ዶክመንተሪ፣ እንደ ዙመር ሚዲያ እና እንደ ኢህሳን እንኳን ይዘንላችሁ መተን ነበረ። ካያችሁትና በወሎ ብቻ በመቶዎች የሚቆጠሩ ኢማሞች ከመስጂድ ተፈናቅለው ተባረው እንዳያቀሩ እገዳ የተሰጠበት አጋጣሚ አለ። እስቲል ከሃሪማ እንኳን 100 200 እስከ 400 ከዚያም በላይ ደረሰዎች በትረው እንዳያቀሩ ሃሪማ የተዘጋበት ሁኔታ አለ። ለታሪክ የሚያሳፍሩ አይነት ነገራቶች እንግዲህ ተመዝግበውበታለ መስመሩ መሆኑንም ለቆ ባልተፈለገበትና ከተቋቋመበት አላማ ውጭ ሆኖ እያየን ነው ያለ ነውና፣ አሁን ላይ እንግዲህ ያለንበት ሰዓት ምርጫ፣ የመጅሊስ ምርጫ እየተቃረበ ያለበት ሰዓት ላይ እንገኛለን። እንግዲህ ይህን በማስመልከት የተለያዩ የሶሻል ሚዲያ የማህበራዊ ሚዲያ ጋጋታዎችን እያየን ያለነው የተለያዩ ፋውል የሆኑ ስራዎችም የበዙበትን ሁኔታ ለማስታወል ችለናል። ለምሳሌ ያክል እንግዲህ ይህ መጅሊስ ራሱ አሁን ያለው መጅሊስ ማለት ነው፣ የራሱን የሆነ አስመራጭ ቦርድ በማቋቋም ይህንኑ የሚመስል መጅሊስ ለመድገም እንግዲህ ደፋ ቀና እያሉ እንዳለ ሁላችንም እያየን እንገኛለን። እና ይህንንም ውንብድና የተሞላበትን የምርጫ አሰራር የተለያዩ ታዋቂ ሰዎች ከአህሉ ሱንና ወልጀማዓው ከሙስሊሞች እየተቃወሙት ይገኛሉ። ከእነርሱ መካከል እንግዲህ በሰ ሰሞኑ ኡስታዝ ሀሰን ታጁ ይህንን አግባብ እንዳልሆነ በወቅታዊ ሐሪማ ላይ ብቅ ብሎ ያስረዳበት ሁኔታ አጋጣሚ ነበር። አምባሳደርም በዚህ ቪዲዮ ላይ ከተናገሩት አጭር ቆርጭ ስኬች አም ትቸላችኋለሁ እና እርሷን ሰምተን እንመለስ። በጣም አዲስ አበባ ላይ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ ሌላ እንዲደረጉ ተደረገ። ሃይማኖታዊ ገጽታዎች እንዲቀየሩ ተደረገ። ለምሳሌ ሀያ ረካ እንትን ተራዊሕ የሚሰገድበት መስጊድ ተወግዶ ስምንት ረካ ይሆናል። ይሄ ሪፎርም አይደለም፣ አስተዳድራዊ ሪፎርም አይደለም። ይሄ በነገራችን ላይ ያ ሃይማኖት ገጽታ ለውጥ ነው የተደረገው። ዱዐ ከሶላት በኋላ የሚል ኢማም ካለ ይባረርና የማይል ኢማም ይተካል። መውሊድ የሚያወጣ ኢማም ካለ ይባረርና የማወጣ ኢማም ይተካል። ሀያ ረካ ተራዊሕ የሚሰገድ ኢማም ካለ እሱ ተባርሮ ስምንት ረካ የሚያሰገድ ይተካል። በተራዊት መሃል ዚክር የያደረግ ኢማም ካለ እሱ ተባሮ ዚክር ማረክ ይተካልና ምን ሆነ ማለት ነው? የሃይማኖት የሆነ ሃይማኖታዊ አስተሳሰብ በሀይል የመጫን ሂደት ነው እና በዛ መሃል አሰቃቂ ነገሮች ተፈጥረዋል። ተደብድበዋል። ሰዎች ነው ትክክል አይደለም ያሉ ሰዎች ተደብድበዋል፣ ታስረዋል፣ ተንገላተዋል ተገፍተዋልና በአጠቃላይ በአጭር ቃል አግላይና በዳይ ሁኔታ ተፈጽመዋል። አሁን የዚህ 2014 እስካሁን ያለው መጅሊስ ሁለት ታይትሎች ነው ያሉት። አንደኛ አግላይ ነው፣ አንዱን ወገን ያገለለ ነው። በዳይ ነው፣ ደግሞ ጨካኝ ነው። ብዙ ግፎች ያደረሰ ነው። አንድ ከተማ ላይ ስም መጥቀስ አልፈልግም፣ ያው የዳታም ጉዳይ ስለሆነ ከ125 መስጊዶች 123ቱን በአንድ ወገን ተነጥቀው ሶስት መስጊድ ብቻ ለአንድ ወገን ተትተዋል። ለሱፊያ ወገን ሶስት መስጊድ ለዛውም። ከተማው እኮ እንትን፣ ሌላ ከተማ ላይ ሙሉ በሙሉ ከአንድ መስጊድ ውጭ ሙሉ በሙሉ የከተማው ተወስዷል። ሰዎች ታስረዋል፣ ተገልለዋል። አዲስ አበባ ላይ እንደ የሚዲያ ብርሃን ማረፊያ የሆነ አንድ መስጊድ አለ፣ አሊ መስጊድ የሚባል ሚዲያ ስላረፈበት ብቻ ነው። ከአሊ መስጊድ በላይ ግፍ የተፈጸመበት መስጊድ አለ። ከመስጊድ በላይ ግፍ የተፈጸመበት ማህበረሰብ አለና በጣም አሰቃቂ የሆነ አምባሳደር ኡስታዝ ሀሰን ታጁ እውነቱን እንግጭ እንግጭ አድርገው ማንንም ሳይፈሩ ተናግረዋል። ይህን በማድረጋቸውም እንግዲህ በሰሞኑ የተለያዩ ጋጋታዎችን እያየን ነው። ሁላችሁም ሶሻል ሚዲያ ላይ በተለይ ፌስቡክ ፕላትፎርም ላይ ስብሃናላህ የሚገቡበት የሚይዙት የሚጨብጡት ጠፍቷቸዋል፣ ማለት ይቻላል። ሙሉን ከፈለጋችሁ በተለያዩ ክፍሎች ሀሪማ የዩቲዩብ ቻናል ላይ ታገኙታላችሁ። እሱ ጋር ሄዳችሁ መከታተል ትችላላችሁ። ውድና የተከበራችሁ ተመልካቾቻችን፣ ላለፉት አመታቶች ባህዱስና ወልጀማው ላይ ያን ያክል ግፍና ጭቆና ከደረሰበት በኋላ ደግሞ ሰሞኑን አንድ የሰማነው የምስራች ወይም የሚያስደስት ነገር አለ። እሱን ሰበር መረጃ እስኪ በዚህ አጭር ቪዲዮ ተከታትለን እንመለስ። ሰበር መረጃ ተሰምቷል። ለመጀመሪያ ጊዜ በመንግስት አመቻችነት በመጅሊሱ ቅጥር ግቢ የሀገር አቀፍ ቅሬታ አቅራቢ ግብረ ኃይል ከተመለከታቸው የመንግስት አካላቶች ጋር እንደዚሁም ከሰላም ሚኒስቴር ተወካዮች ጋር ማለት ነው። በመጅልሱ ጉዳይ ድርድርና ውይይት ማካሄዱ ተሰምቷል። በውይይቱም ላይ የሀገር አቀፍ ቅሬታ አቅራቢ ግብረ ኃይሉ ማለትም የነባር ሙስሊም አህልሱና ወልጀማው ወኪል ማለት ነው። ላለፉት ሶስት አመታቶች በመጅልሱ አማካኝነት አህልሱና ላይ ሲደርሱ የነበሩ በደሎችን፣ ጭቆናዎችን እንዲሁም መጅልሱ ፍጹም አካታች እንዳልነበረ ለሚመለከታቸው አካላቶች በዝርዝር አስረድቷል። ይሄንንም መረጃ በቀጣይ በዝርዝር እንደሚያሳውቁ እንግዲህ የአዲስ አበባ ሙስሊም ወጣ ፔጃቸው ላይ አሳውቀዋል ኢንሻላህ አሁንም ሰላማዊ ትግላችን ከዱዓችን ጋር ይቀጥላል ማለት ነው ዘገባው የአዲስ አበባ ሙስሊም ወጣቶች ማህበር ነው ይህን ሰበር መረጃ ሁላችሁ ሼር ያደረጋችሁ መርሀብ ቢኩም ይህ እጅግ ትልቅ ተስፋን የሚሰጥ ጉዳይ ነው ኢንሻላህ ተዓላ አንድ ለመላው አህልሱና ወልጀማ ለሙስሊሙ የሚሆን መልእክት አለኝ እርሱም ምንድነው እኛ እያንዳንዳችን እኔም አንተም አንቺም እያንዳንዳችን ድናዊ ሃላፍትና አለብን ይህ ድን እንደዚህ ሲጨቆን እና ሲበደል እያይን ዝም

ነገ በአኺራ ያስጠይቀናልና ሁላችንም በያለንበት በየአካባቢያችን የተቻለን ያክል እንቅስቃሴና ተሳትፎ ልናደርግ ይገባል። ይህ ግዴታችን ነው። ቁሞ ተመልካች መሆን የለብንም። በዚህ ዘመን የኔና ያንተ ሃላፍትና ነው ያለው ሀላፍትና ማለት ነው። ሀላፍትናችን ደግሞ መወጣት አለብን። ይህን ማናደርግ ከሆነ ግን ነገ በአኺራ ምናልባት ከተጠያቂዎች ሆነን ያኔ ፀጸት ወይም ለዳማ ውስጥ ልንገባ እንችላለን። ይህ የኔ ወንድማዊ ምክሬ ነው። ኢንሻአላሁ ተዓላ ከዚህ በኋላ ኔም ላለመጥፋት ለማጥፋት እሞክራለሁኝ። ይሄንን ቪዲዮ እስኪ ሁላችሁም ሼር ሼር እያደረጋችሁ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ለሌሎች አድርሱልኝ ለማለት እወዳለሁ። በቀጣይ እስከምንገናኝ በያላችሁበት መልካሙን ጊዜ ይመኝላችኋለሁኝ። ይህንን ሚዲያችንም ዙመር ቲዩብን ሰብስክራይብ እያደረጋችሁ እንሻአላ ወደ ከፍታ ማማ እናሸጋግር ብላለሁኝ። ወይለልቃ ኢንሻላህ ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ።